ኢራን ዓለም አቀፍ ተቋማት ገብተው ጦርነቱን እንዲያስቆሙ ጠይቃለ ሲል ኔት ኒውስ ዘግበዋል። የኢራኑ የውጭ ጉዳይ ሚኒስትር ሰጥተውታል ባለው መግለጫ ጦርነት እንዲያቆም ጠይቀዋል ሲል ዘግበዋል። ኢራን የድርድር አማራጭን እያቀረበች ወደ እስራኤል የሚሳኤል አረራዎችን ግን መላኳን ለአፍታም አልዘነጋችም ሲል ጽፏል። የኢራኑ ጠቅላይ ሚኒስትር አማካሪ አህመድ ባጋሪ እንዳሉት በሰዓታት ዕድሜ ውስጥ እስራኤል ላይ እስካሁን ያላየችውን ዘመቻ ይደረግባታልም ሲል ዘግበዋል። ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ ትራምፕ ትሩዝ በተሰኘ ማህበራዊ ሚዲያቸው ላይ ጽፈዋል። ኢራን እጅ የማትሰጥ ከሆነ አሜሪካ ወደ ጦርነቱ ሙሉ ለሙሉ ልትገባ እንደምትችል ትራምፕ ተናግረዋል ሲል ኒውዮርክ ታይምስ ተናግረዋል። ፍራንስ ዩኒፎር በበኩሉ በ24 ሰዓታት ውስጥ እጇን የማትሰጥ ከሆነ መሆን ያለበት ሁሉ ይሆናልም ሲሉ ተናግረዋል። ባለፉት ስድስት ቀናት እጃችንን ሳንከት ቆይተናል። አሁን ግን ኢራን በቃኝ የማትል ከሆነ እኛም ወደ ጦርነቱ ገብተን እስራኤልን እንደግፋለን ሲሉ ተናግረዋል። ይህም ያውን ከሆነ ሚሳይሎችን መተኮት፣ የአየር ጥቃቶችን ማድረስ እንጀምራለን ሲሉ ፕሬዚዳንቱ ተናግረዋል። ወደ ጦርነቱ አሜሪካ በ24 ሰዓት ውስጥ ልትቀላቀል ትችላለች ማለትን ብቻ ሳይሆን ወደ አካባቢው የጦር መርከባ ማስጠጋት ጀምራለች። ለአየር ላይ ጥቃት ማኮኮቤ የሚውለው መርከቧን ጭምር ወደ ኢራን ማስጠጋት ኢራንን መከበም ጀምራለች። ይህ ንግግር እያሰሙ ባሉበት ጊዜ የእስራኤል መከላከያ ኃይል በቴህራን የሚገኘውን የኢንዱስትሪ መንደር አጥቅተዋል ሲል ኢራንያን ካፒታል ጠቅሶ ኒውዮርክ ታይምስ ዘግቧል። ጦሩ ከኢንዱስትሪ መንደር ውጭ የኢራን መከላከያ ኃይልም ተቋማትንም እንደመታት ዘግቧል። ትራምፕ በአንጻሩ በእስራኤል በወታደራዊ እርምጃ ላይ ጣልቃ እንድንገባ በተለያዩ መንገድ እስራኤል እየተማጸነች ነው ሲሉም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ የረጅ የፈጅ ምርቃ አጥቂ ቦምቦችን በኢራን ፎርድ በተሰኘው የኒውክሊየር ማዕከል እንድትጥል ጠይቀውኛለም ሲሉ ትራምፕ ተናግረዋል። በአንጻሩ ከኢራን ዛሬ በወጣው መረጃ የአሜሪካን የጦር ሰፈር ለመምታት እየተዘጋጀች መሆኑን ዘግበዋል። የኢራን ሚሳይሎች ዩናይትድ ስቴትስ ጦርነቱን ከተቀላቀለች የጦር ሰፈሮቿን ለመደብደብ ተዘጋጅተናልም ሲሉ ለኒውዮርክ ታይምስ ተናግረዋል። ኢራን በአካባቢ ባላት ስጋት ምክንያት የሆርሙዝ ወሽምጥር ለመዝጋት ትገደዳለች። በፈንጅ ልታጥረውም እንደምትችልና ከፍተኛ ጥበቃ ልታደርግ እንደምትችልም ተጽፏል። ኢራን ወደ እስራኤል ሃይፐርሶኒክ የተሰኘውን ሚሳይል ከተ

እስራኤል ለዚህ ጥቃት ምላሽን ለመስጠት ኢራናውያን ከቴህራን አካባቢ እንዲርቁ ማስጠንቂያም ሰጥታለች። የኢራኑ መሪ ሃይፐርሶኒክ ሚሳኤል ወደ እስራኤል ከተኮሱ በኋላ ጦርነቱ ተጀምረዋል ሲሉ በኤክስ ገጻቸው አስፍረዋል። አሸባሪው የአይሁዶች መንግስት እጃችንን ጎት ወደ ጦርነት አስገብቶናል፣ በሙሉ አቅማችን እንታገላለን ሲሉም ተናግረዋል። ከዚህ በኋላ ለጽዮናውያን ጠንካራ ክንዳችንን ማሳየት እንጀምራለን ሲሉም ተናግረዋል። ዘቴሌግራፍ እንደዘገበው የኢራኑ ፕሬዚደንት የት እንዳሉ እናውቃለን፣ ግን ደግሞም ልንገላቸው ፈቃደኛ አይደለንም ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተናግረዋልም ብለዋል ፕሬዚደንቱም ብለዋል ብሎ የጻፈው ሪፖርቱ ኢራን ፊቷን ወደ አሜሪካ ወታደሮችና ወደ ንጹሐን ዜጎች አዙራ ማጥቃት ከጀመረች አያቶላ አሊ ካሚኒን ለመግደል እንገደዳለን ሲሉ ትራምፕ ተናግረዋል ሲል ዘግቧል አያቶላ ካሚኒ ያሉበት ቦታ ለማጥቃት በጣም ቀላል ነው ለአሁኑ ግን የተጠበቀ ቦታ ነው ያሉትም ሲሉ ፕሬዚደንቱ ተናግረዋል ባለፈው ሳምንት ሐሙስ ጦርነቱ ሲጀመር እስራኤል በቀጥታ ያጠቃችው የኢራንን ከፍተኛ ባለስልጣናትም ነበር በዚህ ጥቃት ውስጥ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒን ለመግደል እስራኤል አቅዳ በፕሬዝደንት ዶናልድ ትራምፕ ጥቃቱን ውድቅ ማድረጋቸው ዘ ቴሌግራፍ ይዞት በወጣው ሀዝታው አስታውሷል። ጥቃቱ በዚህ ከቀጠለ ፓኪስታን ኢራንን ወግና ወደ ጦርነቱ ልትቀላቀል ለምት ገልጻለች ሲል አልጀዚራ ዘግቧል። ጦርነቱ በዚህ መንገድ የሚቀጥል ከሆነ ኒውክለርን የታጠቁት ሀገራት ወደዚህ የዝሆኖች ግብግብ መሳባቸው አይቀሬ መሆኑን ዘገባው አስታውሷል። የዓለም አቀፉ ማህበረሰብና የተባበሩት መንግስታት ህጎቹ እንዲከበሩና ጥቃቶች እንዲቆሙ የበኩላቸውን መወጣት ይጠበቅባቸዋልም ሲል ጽፏል። ዛሬ ጠዋት በወጣው መረጃ የፓኪስታኑ የጦር አዛዥ ከትራምፕ ጋር ሊወያዩ እንደሚችሉ ተዘግበዋል። ፊልድ ማርሻል አስሚ ሙኒር ዛሬ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት በዝግ እንደሚወያዩ ተዘግበዋል። የእስራኤሉ ቻናል 13 እንደዘገበው በሺዎች የሚቆጠሩ እስራኤላውያን የኢራንን የሚሳይል ጥቃት ፍራቻ ወደ መጠለያዎች እንደገቡም ዘግበዋል። በደቡባዊው ቴልአቪቭ አካባቢ ኢራን ባደረሰችው ጥቃት 75 ህንፃዎች እንዳልነበሩ እናደረገችም ዘግበዋል። 30 የሚሆኑ ህንጻዎች ደግሞ ሙሉ ለሙሉ መፍረሳቸውንም ዘግበዋል። ምሽት ላይ በነበሩ የኢራን ጥቃቶች ዘጠና አራት ዜጎች ተጎድተው ወደ ህክምና ማዕከላት እንደገቡም ተዘግቧል። ጦርነቱ ከተጀመረ ጀምሮ ኢራን አራት መቶ ባላስቲክ ሚሳይሎችን ወደ እስራኤል አዝንባለች። ሦስተኛ ቃልኪዳን ብላ በሰየመችው የኢራን አስራ አንደኛ መልሶ ማጥቃት የመጀመሪያው ትውልድ ፈታህ የተሰኘውን ሚሳኤል ወደ እስራኤል እንደምታዘንብ የኢራን መግቡም መሰረት አድርጎ አልጀዚራ ዘግበዋል። ዛሬ ጠዋት ላይ ኢራን ወደ እስራኤል የተኮሰችው ሚሳኤል በእስራኤል መከላከያ መክሸፉንም ዘግበዋል። ኢራን የሞሳድን ሕንፃ በትናንትና ሁለት መደብደባው ይታወሳል። ኢራን በሄርዝሊያ የሚገኘው የሞሳድን ሕንፃ በሚሳኤል ደበደብቅ ስትል በትናንትና ሁለት አረጋግጣለች። ባለፉት አምስት ቀናት እስራኤል ባደረገችው ጥቃት ኢራን ስለ ኒውክሊየር ባላት ሀሳብ ዙሪያ ሳትወድ በግድ ወንበር ከባ እንድትቀመጥ ተደርጋለችም ሲል ጽፏል ሞሳድ ባህሩ ህንፃው ባዶ ነበር፣ ልጆቻችን ቴሄራን አደባባይ ውስጥ ይገኛሉ ሲል የስላቅ መግለጫ ወጥቷል። ቴሄራን በአንጻሩ ዛሬ ጠዋት ቃል ኪዳን ሶስት በተሰኘው መልሶ ማጥቃት ዘመቻ አስረኛ ጥቃቷ ወደ እስራኤል ማዝነብ መጀመሯ ቴሄራን ታይምስ አስነብቧል። ጥቃቱ እንዲቆም ኢራን ሰላም እንድትሆን የውጭ ሚኒስትር አባስ አራቼ ከፖላንዱ የውጭ ጉዳይ ራድ ሳላው ጋር መምከራቸውም ዘግበዋል። የኢራኑ ፕሬዚዳንት ኪን መሱድ ፓሽኪን እስራኤል በዓለም አቀፍ ደረጃ ተቀባይነት ያላቸው ህጎች ሙሉ በሙሉ ጥሳለች፣ እስራኤል በአካባቢ የምታደርገው ወንጀል ተቀጠለ መካከለኛው ምስራቅ መቼውንም ቢሆን ሰላም ሊሆን አይችልም ሲሉም ተናግረዋል ሲል ኢስላሚክ ሪፐብሊክ ዘግበዋል። ፕሬዝደንቱ እንዳሉት ከሳውዲ ፕሬዝደንት መሐሙድ ቢን ዛይድ አል ናህያን ጋር በአካባቢው ሰላም እንዲፈጠር እንዲሁም በሁለቱ ሀገራት መካከል ትብብር ለመፍጠር የስልክ ውይይት ማድረጋቸውም ተናግረዋል። ከዚህ በፊት ሁለቱ ሀገራት ትብብርን ጀምረው የነበረ ቢሆንም የሐማሱ መሪ ሃኒ መገለሉን ተከትሎ የሀገራቱ ትብብር መቋረጡ ይታወሳል። የተባበሩት አረብ ኤሚሬትስ ፕሬዚደንት በጉዳዩ ላይ በሰጡት ማብራሪያ ከኢራን መንግስትና ህዝብ ጋር በትብብር ለመስራት ዝግጁ ነን ሲሉም ተናግረዋል። በአካባቢው የሰላም አየር እንዲተነፈስ እንፈልጋለን፣ ሁሉም ነገር ወደ ነበረበት እንዲመለስ እንሰራለን ሲሉ ተናግረዋል። ጀርመን በበኩሏ እስራኤል በኢራን ላይ የፈጸመችው መጥፎ ስራ ነው ሲሉም ተናግራለች። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እንዳሉት እስራኤል መጥፎ ስራን በምዕራባውያኑ ሀገራት ድጋፍ በ ኢራን ላይ ፈጽማለች ሲሉ ተናግረዋል። በጣም አስከፊ ጥቃትን በንጹሃን ዜጎች ላይ አደረሳለች በተፈጥሮ ስርዓት ላይም ጭምር ሲሉ ተናግረዋል፤ ሲል ኢስላሚክ ሪፐብሊክ የጀርመኑን የመንግስት ጣቢያ ዋቢ ማድረግ ዘግበዋል። ጀርመን ደቡብ አፍሪካን ወግና በዓለም አቀፍ ፍርድ ቤት እስራኤልን የምትከራከር ብቸኛው ሀገር ናት። ከቴልአቪቭ በስተሰሜን የሚገኘው የሞሳድ ህንፃ በሚሳይል መመታቱን የኢራን ወታደራዊ ኃይል አረጋግጧል። የሚሳይል ጥቃት መፈጸሙን የሩሲያው ስፑትኒክ የዜና አገልግሎት ዘግበዋል። ሞሳድ በበኩሉ ህንፃው ባዶ ነው ሁሉ ልጆቻችን ትሄራንን ያሉት ተናግረዋል። የኢራን የምድር ኃይል አዛዥ የእስራኤል ስትራቴጂክ ቦታዎች ላይ የሚደረጉ ጥቃቶች የተራቀቁ የጦር መሳሪያዎችን በመጠቀም በመጪዎቹ ሰዓታት ተጠናክረው እንደሚቀጥሉ ተስኒም ኒውስ ለተባለው የኢራን መንግስት ሚዲያ ተናግረዋል። ኤፍዲዲሲ የተሰኘው ስለ ጦርነቶች መረጃ ማቅረብ የሚታወቀው ድረገጽ እንዳስነበበው እስራኤል በቀጣይ የኢራን ባላስቲክ ሚሳይሎችና መሰረተ ልማቶችን ለማጥቃት አቅዳለች ሲል ጽፏል። የእስራኤል ጦር ከፍተኛ ጉዳት እያደረሰበት ያሉትን የባላስቲክ ሚሳይሎችን ከመነሻው ለማጥፋት ያሰበ ይመስላልም ሲል ዘግበዋል። የባላስቲክ ሚሳይሎች የት እንዳሉ በይፋ ማጋራት የጀ የጀመረው ለዚህ ጥቃት መነሻ እንዲሆን ነው ሲልም ተናግሯል። ሄርዚ ላይ የእስራኤል የሰለላ ስራዎች ዋና ማዕከል ሲሆን ማዕከሉ ላይ የተወሰደው እርምጃ በኢራን በኩል ከተደረጉ ጥቃቶች መካከል ትልልቆቹ እንደሆኑም ተዘግቧል። በሃይፋ የሚገኘው ትልቁ የእስራኤል ነዳጅ ማጣሪያ ከአገልግሎት ውጭ ሆኖ ስራ ማቆሙን ከሰሞኑን ተዘግቧል። በቀን ከ2000 በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው ሀይፋ የሚገኘው ትልቁ የእስራኤል ነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳይሎች መመታቱ ይታወሳል። እስራኤል በኢራን የሚገኙ ሁለት የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብ ጥቃቱን ተከትሎ እሑድ ምሽት ኢራን የሃይፋ ነዳጅ ማጣሪያ በባላስቲክ ሚሳኤሎች መጥታል። ማጣሪያው 60 ፐርሰንት የሚሆነው ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ሥራ ማቆሙን ሮይተርስ ዘግበዋል።